ብቅጥ ሰው የያዘ እውን ይዞ ነው የሚያለቅሰው ትላለች እናቴ። ምክንያቱም አንዳንዶቻችን ብዙ ንሮን ምንም ነገር መስራት ካልቻልን ወይም ደግሞ ብዙ ይዘን ፎቅ እየገነባን የምንፈልገውን ነገር ካራደረግን ለምሳሌ ኢትዮጵያ ገብተን ከቤተሰቦቻችን ጋር በፍቅር ካራሳለፍን ከነሱ ጋር ሁነን ካልበላን፣ ካርጠጣን፣ ካርተጫወትን ምክንያቱም ህይወት አጭር ናት። በነገራችን ላይ እኔ እዚ ጋር ሁኝ ፎቅ እየገነባው እናት አባት እድሜያቸው ሂዶ የእኔ መምጣት በጉጉት እየተጠባበቁ ምናምን ነገር ከዛ ሞታይ ቀርም ሲሄዱ ወይኔ እናት አባት ያይተውት ቢሆን እንላለን። ግን አስተዋይ ሰው ደግሞ ከሆናችሁ በትንሽ ነገር ደስተኛ መሆን ትችላላችሁ። በትንሽ ነገር አገራችሁ ገብታችሁ ስራ መስራትና ህይወታችሁን መጀመር ትችላላችሁ። አስተዋይ ከሆናችሁ ደግሞ በቃ በጣም ብልህ መሆን አለባችሁ፣ ብልህ መሆን አለባችሁ። ግን አንዳንድ ጊዜ ሰረቤት ምናምን አንዳንድ እንደዚህ ቪዲዮ ስሰራ ብዙ ልጆች ትጠይቁኛላቸሁ አንዳንድ ጥያቄዎች እና ቤት እንደዚህ ሆነ ምናምን ስር ኮሜንት ላይ የምታስቀምጡል በጣም ብዙ ልጆች አላችሁና ያው የምታበረታቱኝ እንዳለ ሆናችሁ ማለት ነው። እንግዲህ ለእናንተ ዛሬ ደግሞ የመጨረሻዬን እባካችላችኋለውኝ ሰላም እንዴናችሁ ውድ ሀገሬ ልጆች በያላችሁበት፣ ሰላማችሁ ይብዛልኝ። ሙላልም ነኝ ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ብዙ ልጆች አንዳንድ ጥያቄ እንደዚህ ስለ ቤት ምናምን እንደዚህ ቪዲዮ ሲሰራ ከስር ኮሜንት የምታስቀምጡልኝ ልጆች አላችሁ እና ለእናንተ ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮዬን ከወደዳችሁት ላይክ በማድረግ ጀምሩት። እውነት ለመናገር ላይክ ስታደርጉ ቪዲዮዬ እይታ ይኖረው እና ለሌሎቹም ደግሞ ይደርሳል ማለት ነው። ስለዚህ ላይክ ካላደረጋችሁት ምንም ዋጋ የለውም እና ላይክ አድርጉኝ። እንዲሁም ደግሞ ለማታውቁኝ አዲስ ልጆች ትኖራላችሁ። ሙላ ነው የምባለው። በዚህ ቻናል የተለያዩ ቪዲዮዎች አስተያየት እንዲሁም ደግሞ ሀሳቤን ሼር የማደርግበት ነው። ያየሁትን እንዲሁም ደግሞ ሀሳብ፣ ምክር፣ ውጤት አላደርጋለሁ። ከራሴ ተሞክሮ ማለት ነው። ከራሴ ሕይወት ከራስ ነው የሚጀምረው። አንዳንዴ ሰው መውደድ ከራስ ነው። እራሳችሁን ስትወዱ ሰዎችን ትወዳላችሁ። እራሳችሁን ጠቅታችሁ፣ እኔ እንደዚህ ነኝ፣ እኔ በዚህ ወጥቼ፣ እኔ እንደዚህ ሁኜ፣ በዚህ ገብቶ፣ በዚህ ወጥ እያላችሁ ግን ሌሎችን ሰዎች መውደድና ማፍቀር አትችሉም ማለት ነው። መጀመሪያ ከራሳችሁ ምክርም ከራስ ይጀምራል፣ አይደል? ለራሴ የወሰድኩትን ምክር ነው፣ ራሴ የጠቀመኝን ነገር ነው ወደ እናንተ ሼርም አደርገው። እንግዲህ እግዚአብሔር የተመሰገነ ይሁን ቤቴ እያለቀ ነው። ወረዲ አርቋል ማለት ይቻላል። ከዚህ በኋላ እቃ ማስገባት እንዲሁም ደግሞ ቀለም ቀለም ደግሞ ችግር የለውም። መስታወት ሰረም ቢቀረኝ መስታወቴን ከገጠምኩ በኋላ የውስጥ በር ይቀረኛል። እነሱን ከገጣጠምኩ በኋላ ቀለም ይቀባል። ምክንያቱም አሁን ቀለም ቢቀባ የውስጥ በር ሲገጠም መስታወት ምናምን ሲደረግ ግድግዳው ሊፋፋቅ ምናምን ሰራ የሚችል ቢፋፋቅም፣ መስታወት ስገጥም በር ምናምን ልዜ የውስጥ በር ምናምን ሳስተካክል ቢፋፋቅም፣ ቀለሙ ሰራ የሚሸፍነው ቀለም ይቀባ ማለት ነው። መጨረሻ ነው ቀለም የሚቀባው እሱን ሰራ ሰብሎ ነው። ቀለሙ ብቻ ነው የሚቀረ ወረዲ። ከዛ ውጭ ደግሞ እውቃ እንደምታዩት ሰራ የሚኳልቋል። እግዚአብሔር የተመሰገነ ይሁን ሳሎን ያልቋል። ከዛ ደግሞ ሻወር ቤት እንደምታዩት አንዳንድ ነገሮች ይቀራሉ። እሱም ይስተካከል። ምንም በቃ ይሄ የሁለት ቀን የአንድ ቀን ስራ ነው፣ ከቀለሙ ጋር ማለት ነው። ይሄ በረንዳው ነው የምታዩት። በረንዳውን እና ሳሎኑን ሰራሚክ አንድ አይነት ነው ያደረኩት። በጣም ነው የወደድኩት። ጣውላ ነው የሚመስለው፣ ግን ሰራሚክ ነው። ጣውላ ፍላጎቴ ነበረ። ወደፊት ይስተካከላል ብዬ አስባለሁ። እና ትራንትና ደውለው እያሳዩኝ ነበር እና በቪዲዮ ስክሪን ቪዲዮ ቀድ እንትን አድርጌው ነው ስክሪን ሪከርድ አድርጌው ነው። እና ያው እንደምታዩት በረንዳይ ምናምን ከፊት ለፊቴ፣ በነገራችን ላይ ፊት ለፊቱ በረንዳው ምናምን ሲስተካከረው ወደፊት በጣም ነው የሚያምረው። ቤቴ አስፋልት ዳር ነው፣ ጎራ ለማለት ይመቻል። እና ያው እዚህ ፊት ለፊት ራሱ የራሱን ትንሽዬ ነገር ሰርቼ የሆነ ሱቅም ነገር ልክፈት ብል የሆነ እንደዚህ የምንድን ነው የሚባለው፣ የቤት መሳሪያ እንደዚህ መፍቻ ምናምን የሆኑ አላለ እነሱ የቤት መሳሪያዎች ልክፈት ብል ራሱ በጣም ነው እንትን የሚለው የሚያዋጣው። ምክንያቱም እኔ አካባቢ ብዙም ሱቅ የለም፣ እና በጣም የገበያ ይመቻል ቤቴ ማለት ነው። እግዚአብሔር የተመሰገነ ይሁን። የሚገርማችሁ ነገር ቦታውን ስገዛው ራሴ ሰረ ነበርኩኝ። ገና ሳየው ሙጭጭ አልኩ። በቃ እና እንደምታዩት እያለቀ ነው ማለት ነው። ተመስገን ተመስገን ብያለሁ። እንግዲህ ዛሬ የምነጋችሁ ነገር እኔ ብሎኬት ቤት እንዲጀምር ነው። እኔ ስንት ብር ጀመር በስንት ብር ጀመር ትችላላችሁ። ያው መጀመሪያ ቦታ ትገዛላችሁ። ቦታውን ከገዛችሁ በኋላ ባለሙያ ታናግራላችሁ። ምናልባት ባለሙያው ቦታ ገዝታችሁ መጀመሪያ ብሎኬት ከሆነ ብሎኬት ነው የምትገዡ፣ ከዚም እያልሽ ሲሚንቶ፣ ከዚም እያልሽ አሸዋ ነው አይደል። የጭቃ ቤትም ስትሰሩ መጀመሪያ እንጨት ትገዛላችሁ፣ ቢስማር፣ ቆርቆሮ፣ ከዛ ባለሙያ ትጠራላችሁ። ይህንን የምነግራችሁ ስንት ብር ነው የጀመርሹ ልቱ ስትሉኝ እኔ መርስ የለኝ ምክንያቱም እኔ እንዳልኳችሁ በየወር ነው ደግሞ ዝም ልካው በየወሩ ነው ዕቃ የምገዛው። አንዴ አይገዛም። ለምሳሌ ዛሬ ቆርቆሮ ከሆነ የሚመታው ቆርቆሮና ፒስማር ባለሙያ ይዤ እቀርባለሁ። ከዛ ቀጣይ ደግሞ የሆነ የምሰራው ነገር ካለ ደሞዝ ሲደርስ ደሞዝና ዝና ባለሙያ ይዤ እቀርባለሁ። አሁን ለምሳሌ ሴራሚክ ሲሰራ ለሴራሚኩ ሌላ ባለሙያ ነው፣ ለጅብሰኑ ሌላ ባለሙያ ነው። እያንዳንዱ በሩን የሚገጥም ሌላ ባለሙያ ነው፣ ክችን ታምነት የሚሰራ ሌላ ባለሙያ ነው። አሁን ቀጣይ ክችን ታምኔት ሳሰራ ብር ካለኝ መጀመሪያ ክችን ታምኔቴን እገዛለሁ። አይደለ ጠቅሞ አንዳንዶቹ እዛው እራሳቸው ናቸው አምርተው የሚገጥሙት። አይ እኛ አንገጥምም፣ እኛ የምትፈልጉትን ሳይዝ፣ የምትፈልጉትን ሜትር ማለት ነው። ክችን የክችኑን እንትን ማለት ይሄ ክችኑ አለ አይደለ። የክችኑ ክችን ለምሳሌ በሜትር ነው ለምሳሌ ሽናችን መጥተው ያያዩትና የምትፈልጉትን ክችን ታምኔት የምትልኩላችሁ አላችሁ። መርጠው ለክተው ነው የሚሸጡላችሁ። ግን መጀመሪያ ምን ያስፈልጋል? ለክችን ታምኔቱና ብርና ለባለሙያ ብር ያስፈልጋችኋል። ይህን ያልኳችሁ እኔ ከአንድ ሶስት ቦታ ሰጋጠያቱ ነው። ክችን ታምኔት ይለያያል። ለምሳሌ ክችኑን ታምኔት ብቻ የሚሸጡላቸዋል፣ ባለሙያ ሌላ። አንዳንዶቹ ደግሞ አሁን ለምሳሌ እኔ በሩን ስገዛ በሩን ማነው መጥተው ለኩት ምግብ የሚሆን ነው አሉ። እሺ አብነ ብሩን ከፈርነ እራሱ ነው መቶ የገጠመው አልከፈርኩም፣ አርከፈርኩ ብሩን 75 ሺህ ብር ነው ያስገጠምኩት ማለት ነው። እና የምንላችሁ ልላችሁ ፈልጋችሁ፣ እኔ አንዳንድ ጊዜ ማለት አጠቃላይ ስንት ፈጀብሽ ምናምን ትሆናላችሁ። እኔ አሁን ለምሳሌ አንድ ነጥብ ነው የጨረሰብኝ ብላችሁ አንድ ነጥብ 500 ጨረሰብኝ ብላችሁ አንድ ነጥብ አምስት መቶ ሺ ብር እጃቸው ላይ ከሌለ ቤት ላልጀመሩ ነው። አልገባኝም። መጀመር ያለባችሁ ውዶች ዬ እኔ የምነጋችሁ ይህንን እመቤቴን ነው የምላችሁ። እኔ ቤቱን ስጀምር ያልጠየኩት ሰው የለም ያላማከርኩት ሰው የለም። ቤት የሰቡትን ጓደኞችን ነው ያናዘዝኳቸው። ግን በኋላ ሲስተሙ ገባኝ። ቤተሰቦቼ እንዲሁም ደግሞ የእህቶቼ ባሎች እህቶች አሉ የአማቾቼ በጣም ጎበዞች ናቸው። በጣም ለምሳሌ እኔ የእህቴ ባለቤት ነበር መጀመሪያ ቤቱ ሲጀመር የእህቴ ባለቤት እናቴ፣ እህቴ፣ ሌሎቹ በሀሳብ ሌሎቹ አጠገቤ ማነው እዛው ባይኖርም በሀሳብ እንዲኖር እንዲኖር እያሉ እያንዳንዷ ነገር ግን ቤተሰቦች እጅ አለበት እያንዳንዷ ነገር ማለት ነው። ከዛ ቤቱን ሲጀምር ሀምሳ ሺህ ብር ላኩኝ። በዚህ ሀምሳ ሺህ ብር ምንድን ነው የምንሰራው? ከዛ ቤት ማን ቆርቆሮ ከሆነ የሚመጣው ባለሙያ እንዲሁም ደግሞ አንዳንድ ጊዜ ወደ ወግደ አሁን ምሳ ታበላላችሁ። የሆነ ማለክ ሲታሰር ቆርቆሮ ብቻ ያንን ነገር ምግብ ታበላላችሁ። አዲስ አበባ ግን ቁጠጋት ከሰጣችሁ በቃ እና የምልላችሁ ፈልጌ ነው የምላችሁ፣ ጉዶችዬ፣ ባላችሁ ነገር ጀምሩ በቃ። ቡሎኬት ቤት የምትጀምሩ ቦታው ካላችሁ መጀመሪያ ቡሎኬት ትግዙ ከዛ ደግሞ ቀጣይ ሲሚንቶ፣ አሸዋ ከዛ ገዝታችሁ ቁጭ ታደርጋላችሁ። ባለሙያ ታመጣላችሁ። ያ ባለሙያ እናንተ ያንን ብሎኬት ያንን ሲሚንቶ ያንን አሸዋ ገዝታችሁ ባለሙያ ያመጣችሁ እሱን እስከሚሰራ ደግሞ እናንተ ትሰራላችሁ። ደግሞ እዚህ ይደርሳል። ከዛ ቀጣይ ደግሞ ከብሎኬት ምናምን በኋላ ስቴፕ በስቴፕ ትሄዳላችሁ። በቃ እንደዛ ነው አንዳንድ ጊዜ። አሁን ብዙዎቻችሁ ይሄ እንድጀምር ነበር ፈራው በስንት ብር ጀምር ትላላችሁ። እና በእርግጥ አሁን ሁሉም ነገር ጀምሯል። እኔ መጀመሪያ ሲጀምር በሀምሳ ሺህ ብር ነው እማሏሻችሁ ነገር ሀምሳ ሺህ ብር ላ ከቤተሰቦች ቤት ወርዳያ ድረስ እንጨቱ ተጫነ ለእንጨቱ ሀምሳ ሺህ ብር ከፈልኩ ማለት ነው አንድ መኪና እንጨት ነው ያስጫንኩት። ከቤተሰቦች ማልቤት እኛ ወርዳያ ድረስ 50 ሺህ ብር ከፍ እየመጣ አጠቃላይ መጣ። እንጨቱ ተቀመጠ። ከዛ ቀጣይ ደሞ ሲደርስ ላኩኝ ቤቱ ተረካ ምናምን ነገር ምናምን ለማላሙያ አንዳንድ ነገር ምናምን ተከፈረ። ከዛ ደግሞ ቀጣይ ወር እንጨቱ ይቆፈራል። መጀመሪያ ቤት ይቆፈራል። ለዛ ላኩኝ ከዛ እያልኩኝ እያልኩኝ እያልኩኝ እያልኩ ነው በስቴፕ ባይ ስቴፕ ቀጣይ መንገድ የሚባለው፣ በእናታችሁ ተራ በተራ የሚደረገው ማለት ነው። ከዛ እንጨቱ እንጨት ተገደገደ፣ እንጨቱ ቆመ። ከዚ በኋላ ቆርቆጎ ተመታ፣ ቆርቆጎ ተመታ። ምን ተባለ? ከዚህ በኋላ አለቀ። ከዚህ በኋላ ጭቃ ነው የሚቦካው። አፈር ትገዛ። በዚህ አጋጣሚ ብር ካላችሁ፣ ብር ስላችሁ፣ መቶ ሺህ ብርም ካላችሁ፣ አምሳ ሺህ ብርም ካላችሁ በአምሳ ሺህ ብር ትገዛላችሁ ብሎኬት ኬት ታስቀምጣላችሁ። ወጩ ያው ነው የብሎኬት ቤትና የጭቃ ቤት ወጩ ያው ነው። ግን እኔ ቤቱን ስጀምር በሰዓቱ ብሎኬት በጣም በጣም ተወድዶ ነበር። ወንዴ ሀገር ሰራም አልነበረም። ግን አባቴ እባክሽን፣ ልጅ ብሎኬት የምትገዢበትን ሌላ ነገር ትገዣለሽ ገጃለሽ እንጨቱን ልስጥሽና ስሪ በቃ በገንዘብ ባላግዝሽ ባለኝ። ምክንያቱም ያ አንድ መኪና እንጨት እንግዲህ አሁን ስንት እየተሸጠ ነው ያለው? አንዲት ቋሚ ስንት ነው የምትሸጠው? አባቴ እንግዲህ ያንን ነገር ተክሮ፣ አስፈልጦ አስቆርጦ፣ ብዙ ነገር በቃ ብዙ ነገር በጣም ምን እንጃ አላቅ ቤተሰቦች መናኝ ቃቃ ያጠረኛል። የገጠር ልጅ ስለሆንኩኝ የገጠር ስራን የገጠር ድፋኩን አውቀዋለሁ። ስለማውቀው ለቤተሰቦች ትልቅ ክብር አለ። ያ ሁሉ መጣ እንግዲህ። አሁን ይሄ ቤት የጭቃ ቤት ይመስላል፣ አይመስልም? ብዙ ሰው አሁን ውይ፣ የኒያር ቤት ሰርተሽ እንዴት በጭቃ ሰራሽ ልትሆን ትችላላችሁ። ሰው ባለው ነው ሰው ባለው ነው የሚሰራው። በቃ እኔ አባቴ እንጨት ሰጠኝ። አባቴ በሰጠኝ ቱ ብሎኬቱን በምገዛበት ብዙ ነገር ገዛው ነው ገባችሁ። እና አንዳንድ ጊዜ እንዳልኳችሁ በሰዓቱም ብሎኬት አልነበረም። ሞርዲያ ሁሉ ነገር ዝግ ነበረ። ለዛ ነው ጋይስ። ስለዚህ ብዙዎቻችሁ ግብጥ መሆን አለባችሁ፣ ባላችሁ ነገር ሰልታችሁ በጊዜ ወደ አገራችሁ ገብታችሁ ወርዳችሁ ከብዳችሁ የእናንተን ደስታ ቤተሰቦቻችሁ ማየት አለባችሁ። አሁን ይሄን ቤት ሰርቼ ዝም ብዬ የማቆመው ከሆነ ምን ዋጋ አለው? ገብቼ አግብቼ ወርጄበት ከዛ ቤተሰቦች ሲያዩ ተደስተው፣ ሞት አይቀርም፣ ቢሞቱም ወይም ቢሞት አይቆምም። እና አንዳንድ ጊዜ እናንተ እዚህ ቁጭ ብላችሁ ዝም ብላችሁ ፎቅ እየገነባችሁ እየገነባችሁ እየገነባችሁ ከዛ ሞታ ይቀርም ቤተሰቦቻችሁን ስታጡ፣ ወይኔ የተላላችሁ ኢትዮጵያ ስትገቡ ይህ ቤት ምን አለ ቤተሰቦች አይተውት ቢሆን ትላላችሁ። በአቅማችሁ በአቅማችሁ እያንዳንዱ አቃል እኔ ሽንት ቤት ራሱ ሳስቆፍር መቶ ሺህ ብር ነው የፈጀብኝ ሽንት ቤት ሳስቆፍር ማለት ነው። ምክንያቱም ሽንት ቤት መቆፈር አለበት። ብዙ ጊዜ ሽንት ቤት ታስቆፍራላችሁ ውጭ ላይ ከዛ ደግሞ ያው ሽንት ቤቱ ሲሞላ መኪና መጥቶ ይመጣዋል ማለት ነው። እና እያንዳንዷ እኔ አሁን ኮርኒስ ሳሰራይ ወር እየጠበኩ እየላኩኝ ወር እየጠበኩ እየላኩኝ ነው በቃ እንጂ አንዴ እኔ አንድ ነጥብ አምስት መቶ ሺህ ብር ከሌለሽ ቤቱን መጀመሪያ ትች የሚያለኝ ሰው አለ። እኔ ግን የጀመርኩት በሀምሳ ሺህ ብር ነው። ስለዚህ ሁላችሁም ብርጥ ከሆናችሁ በትንሽ ነገር እየጀመራችሁ መቀጠር ወደፊት ትችላላችሁ መቀጠር። ብሎኬት ቤት ከሆነ ፍላጎትሽ ብሎኬት ቤት ስሪ። ለጊዜው አንድ መኝታ ቤት፣ አንድ ሳሎን ከዛ እያልሽ ወደፊት እዛ ኢትዮጵያ እየኖች ትቀጥይዋለሽ። ያን አህር ሀገር የመግባት አለብ ብለሽ ካሰብሽ ማለት ነው እየሰራሽ ደህና ስራ ከፍተሽ እየሰራሽ ማለት ነው እና እያንዳንዷ ዋጋ ታስከፍራለች። ግን እናንተ ብርጥ መሆን አለባችሁ። በትንሽ ነገር መጀመር መፈለግ አለባችሁ። እከሬ ፎቅ ሰረሰረ፣ አንቺ ፎቅ መስራት የለብሽም። እከሬ መቶ ሺህ ብር ሰረላከ፣ አንቺ መቶ ሺህ ብር መላክ የለብሽም። በአቅምሽ ባለሽ ነገር ያለሽን ነገር መጀመር ባለሽ ነገር መጀመር ትችያለሽ። ስለዚህ አሁን ብዙዎቻችሁ ያው ማርያምን፣ ይህን ቪዲዮ የምሰራው እኔ እግዚአብሔር በሚያውቀው በመልካምነት ነው። ብዙ ልጆች የምጠይቁኝ ስላላችሁ ማለት ነው ኮሜንት ላይ ኮሜንት ላይ ስራ የምጠይቁኝ ነው በቃ ስራ የምጠይቁኝ፣ ይህን ፈርቻለሁ፣ ብሎኬት ልሰራ ነበር ልጀምር ነበር ፍራት ፍራት ብሎኛል፣ ምናምን ምናምን ስለምትሩ። በጭራሽ ብርድ ብርድም ሊያንቀጠቀጣችሁም፣ ፍራት ፍራት ሊራችሁም አይገባም። ስራችሁን ስሩ። በቃ ሰው ወሬ ብዙ ያወራር። ይህን ያርብር ከሌለሽ መጀመራችም፣ እንደዚህ ካለች እንደዚህ ማረጋችም፣ ምናምን ምናምን እሚሏችሁን እንዳትሰሙ። በትንሽ ነገር መጀመር ትችላላችሁ። ነገርኳችሁ ነገርኳቸው እኔ አሁን ይህን የመሰገ ቤት የሰራሁት በአምሳ ሺ ብር ነው የጀመርኩት። በአምሳ ሺ ብር ጀምሬ እግዚአብሔር የተመሰገነ ይሁን። ግን ደግሞ ሰው ያስፈልጋችኋል። በቃ ሰው፣ ደና ሰው፣ የኔ የምትጉት ሰው ብራችሁን ስትልኩ። እኔ ይሄ ቤት ብታምኑባት ታምኑ ማለት ነው። ሰራሚኩ ከአዲስ አበባ የተጫነ አንድ አንድ እየተሰበረ እንኳን ሰራሚክ የለውም። አንድ እንኳን የተረፈ ሰራሚክ የለም። ለምን ተለክቶ በስነ ስርዓት ነው የተገዛው፣ የታዘዘው። ሲጫንም በስነ ስርዓት ሁነኛ ሰው ስለጫነው አንድ የተሰበረ እንኳን የለም። አንድ የተረፈ ጄሶ የለም። አንድ የተረፈ ምናምን ምናምን ነገር የለም። ቤት እኮ ሲሰራ ስንት ነገር ይተርፋል። አልተረፈም። ለምን? ጥሩ ሰው ሁነኛ ሰው ሰላለኝ። በስነ ስርዓት እየተከታተረ የሚያሰሩ ቤተሰቦች ሰላሉ እየተከተ አንድ እንኳን የተሰበረ ሰራ የለም። አንድ የተረፈ እንኳን ነገር የለም። እግዚአብሔር ምስክር ነው። ይሄ ምንድን ነው? ደና ሰው ሲኖራችሁ ሁነኛ ሰው ሲኖራችሁ ማለት ነው። ስለዚህ ሰው ከብሩ በፊት ሰው፣ ደና ሰው፣ ምርጥ ሰው ያስፈልጋችኋል። ስለዚህ ዛሬ ነገ ሳትጉ ቤታችሁን ጀምሩ። እኔ ይሄንን ነው ልላችሁ የምችለው። ሌላም ጥያቄ ካላችሁ ጠይቁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮን ከወደዳችሁ፣ ሀሳቤ ከተስማማችሁ ደግሞ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።